ሰላም፣ አጌን እንትኑ አልዚልኝ ብሎ ነው። መያዣ ወዲህና ወዲህ እያለ ትንሽ እንደዚህ አንድ የሆነ መያዣ ማስተካከል አለብኝ። ለወደፊት በምቀርጽበት ጊዜ ትንሽ ቪዲዮ የመስራት በቲክቶክ ላይ የመስራት እንትን ብዙ አይደለም። ሰላም እንደገና የጌታ ኢየሱስ ክርስቶስ ሰላም ይብዛላችሁ። ለአባታችን ለእግዚአብሔር ለጎተተን ወደ ልጁ መንግስት ላፈለሰን አብ ካልሳበው ወደ እኔ የሚመጣ የለም እንዳለ ወደ ልጁ መንግስት የሳበን አባታችን እግዚአብሔር ስሙ ይክበር፣ ስሙ የተባረከ ይሁን። ስለዚህ ዛሬ አንድ ጠቃሚ የሆነ ትምህርትን ይዘላችሁ መጥቻለሁ። ከዛሬ በኋላ አንሸወድም በሉ፣ ሌሎችንም ደግሞ አድኑ። ምክንያቱም እስልምና የማታለል መንፈስ የተሞላ አለምን የሚያጨረብር አለምን የሚያታልል ሃይማኖት ነው። ስለዚህ ዛሬ አንድ እውነት የሆነ በጣም ጠቃሚ የሆነ ሁሉም ሊያውቀው የሚገባ ትምህርትን ይዤላችሁ ቀርብ ያለው ይህም ትምህርት ሳይሆን ከቁርአን ፈትሸን ከመጽሐፍ ቅዱስ አይተን ኢየሱስ ማን ነው ኢየሱስ በስላሙ በእስልምና ውስጥ አለ ወይ? ኢየሱስ በሐዲቶች አለ ወይ? ኢየሱስ በቁርአን አለ ወይ? ኢየሱስ በሱራት አልራሱል አለ ወይ? ኢየሱስ በሱና አለ ወይ? እንዴት ነው? ወይስ መጽሐፍ ቅዱስ ያለው ኢየሱስና መሐመዱ ኢየሱስ ምንድን ነው? አንድነቱ፣ ልዩነቱ? በእውነት ይህ በጣም ጠቃሚ በመሆኑ ሌሎችን ልትደርሱ ግድ ነው። ስለዚህ አደራ በሰማይ በጌታ ስም እለምናችኋለሁ፣ ሸር አድርጉ። ፕሌስ ፕሌስ። ይህንን ሸር ሳታረጉ ብትቀሩ እንደ ክራይም ነው የሚቆጠረው። ምክንያቱም አንድ ነጥብ ስድስት ቢሊየን ህዝብ ተታልሏል። አሁን ተታሎ እያያችሁ እናንተ አስርም ይሁን አምስትም ይሁን ሰባት ስምንትም ይሁን አሳይታችሁ ከደሙ ነጻ መሆን ነው ወይስ የራሱ ጉዳይ ብላችሁ ዝም ነው ስለዚህ አደራ በሰማይ አደራ በምድር ይህ ጠቃሚ በመሆኑ ያዙት፣ ተጠቀሙበት፣ ሙስሊሞችን አሳያቸው። አላህ ውሸታም እንደሆነ፣ መሐመድ ውሸታም እንደሆነ፣ የቁርአን የሚናገረው ውሸት እንደሆነ አሳያቸዋለሁ። ስለዚህ ኢየሱስ በቁርአን ውስጥ አለ የለም እንይ። እንዴት አድርገን ቁርአንን እንክፈት ቁራን ንን ንክፈትና እኒ ቁራን ጂሰስ እላለው እዚህ ላይ ሰርች ላይ ምን እላለው ጂሰስ። ኦኬ እንዲያውም የከፈትኩት አለ ይሄውነት፣ እዚህ ላይ ሰርች ሰርች፣ ጂሰስ ጂሰስ ማለት ኢየሱስ ማለት ነው፣ ያው በእንግሊዘኛው እንደምታውቁት። ስለዚህ አምሳ ሶስት ጥቅሶች ተመልከቱት። አምሳ ሶስት የቁርአን ጥቅሶች ኢየሱስ የሚላለው ከሱረቱ መርየም ሀያ ሰላሳ ሰላሳ አራት እና ብዙዎች፣ በጣም በጣም ብዙዎች አምሳ ሦስት ጊዜ። ስለዚህ አንድ ሰው ወደ ስልምና ሲመጣ ወደ ስልምና ሲያሰልሙት ኢየሱስን አምናለሁ ብለህ በል። አዎ ኢየሱስን አምናለሁ አሁን የማስከተለው የኖርኩታል። አዎ አንተ ምታምነውን እኮ ነው፣ እኛ የምንነግርህ እኛ የምንነግርህ አንተ ምታምነውን ነው። ኢየሱስን ግን አልተወለደም ምናምን ምናምን። ስለዚህ ይሄ ኢየሱስ ሚለው እንዴት ነው? ኢየሱስ ሊሉት የቻሉ? ኦኬ፣ እንግዲህ ኢየሱስ ሚለው በአማርኛውም በእንግሊዝኛውም በሁሉም ምን አለ? ላነብልህ ነው ላሳይ ነው ወስደን አሁን የመጀመሪያው ቁርአን አስራ ዘጠኝ ሰላሳ አራት እንሄዳለን እወስዳችኋለሁ። አስራ ዘጠኝ ሰላሳ አራት አስነብብላችኋለሁ። ሱረቱ መሬም ሱረቱ መሬም እንሄዳለን። ሰላሳ አራት እንሄዳለን ተመልከቱ። ይኸው ተመልከቱ፣ እዩት። ወደዚህ እኔ እንትን ላደርገው እንዳይሸፍናችሁ እና የት ላይ ነው 1934 መሪም 1934 ተመልከቱት ኢየሱስ የተባለው ማን እንደሆነ አሳያችኋል። ሰላሳ አራት ኦኬ ተመልከቱ ይኸው ዛሊካ ዛሊካ ዒሳ

ኢሳ ነው ያሉት። ኢሳ የማን ልጅ? የማርያም ልጅ። ኢሳ ስማ፣ ኢሳ የማን ልጅ? የማርያም ልጅ። ኦኬ ኢሳ የማርያም ልጅ፣ ኢሳ የማርያም ልጅ። ስለዚህ መጽሐፉ ቁራን በሙሉ ሀምሳ አራት ሀምሳ ሶስት ጊዜ ያለው ምን የሚል ነው ያለ ኢሳ ነው። ኦኬ ይሄንንን ኢሳን ለምሳሌ ጉግል ብተድም ይሸውድሃል። ጉግል ጉግል ጂሰስ አልኩት፣ ተመልከቱት። ጂሰስ ተመልከቱት። ጉግል ጉግል ራሱ ይሸውዳል። በጣም በጣም ዓለም ለምንድነው የተሳሳተ? ጂሰስ አልኩት፣ ጂሰስ በእነሱ ምን አሉት? ኢሳ ኢሳ ኢሳ ኢሳ። ጂሰስ ብትሉት ማን ነው የሚለው? ኢሳ ነው የሚለው። በጣም ይገርመኛል። ለምን የማታለል እንትኑ የጠበበ በጣም እንትን ያለ ነው። እሺ ወደ ክርስቲያኖች መጽሐፍ ወደ ማቲው እንሄዳለን። አልፊ ማቲው ማቲው የማቲው ነው፣ የማቴዎስ ወንጌል እንጅል፣ እንጅል ማቴዎ ማቴዎ ኪታቡ ሚላድ የሱዋ የሱዋ ይሄው የሱዋ ኢየሱስ ልውሰደውና ጉግልን እ ልጠይቀው ማን ነው፣ አንበበላይ ልለው ነው የሱዋ። ቁራን ላይ ደግሞ ይህን ልንፈልገው ነው ኪታቡ ሚላድ ኮፒ አድርጌዋለሁ። ወዴት እንሄዳለን? ጉግል ላይ እሺ። አረበኛውና እንግሊዘኛውን ልቀይረው፣ ላጥፋው፣ ፔስት ላድርገው። ምን ይላል? የሱዋ የሱዋ፣ እንግሊዘኛው ጂሰስ? ጂሰስን ስታመጣለት ጂሰስ ይላል፣ ኢሳንም ስታመጣለት ጂሰስ ይላል። ለምንድን ነው ሽወዳነዋ? ዓለምን የሚያታልለው ሰይጣን መጽሐፈ ራ የሚናገረው ዓለምን ሁሉ የሚሸውደው ዋናው እስልምና ነው። አንድ ነጥብ ስድስት ቢሊዮን ይህን ያምናል። ስለዚህ እኛ ምናምነው ማነው? የሱዋ ነው። ኦኬ የሱዋ አረበኛ መጽሐፍ ቅዱስ የላምጣና ላስነብብላችሁ። ስሙ ስሙ፣ አረበኛ ምንድን እንደሚ ሰተሊድ ኢብነን ወተድዑ እስመሁ የሱዓ ለአነሁ ዩሃልስ ሻዓበሁ ምን ከታያሁም። ስለዚህ ወንድ ልጅ ትወልዳለች፣ ስሙንም ምን ብለ ትጠራዋለህ? የስዋ ለምን ከኃጢአታቸው ህዝቦችን ስለሚያድናቸው። የስዋ ማለት ምን ማለት ነው? መድኃኒት፣ ከኃጢአት የሚያድን ስሙ። አሁንም እንደገና ሰተልድ ኢብነን ወተድዑ እስመሁ የስዋ ለአነሁ ዩኸልስ ሻዕባሁ ምን ኸጣያሁም ዩኸልስ ሻዕባሁ ምን ኸጣያሁም ህዝቦችን ከኀጢአታቸው ያድናቸዋል ስለዚህ ታድዑ ማን ብለህ ትጠረዋለህ የስዋ ኢየሱስ የስዋ ስለዚህ ይህ የስዋ ነው የእኛ እሺ የስዋ የሚለውን ልውሰድና ቁራን ላይ ልፈልገው የስዋ ኦኬ እንስማማለን? እንስማማለን ወይ? ቁራን ላይ እንሄድና እንፈልገው። የሱዋ የሱዋ፣ ይኸው እንግዲህ ይሄ በሙሉ የሱዋ የስዋ ሚል አለ ወይ? የስዋ ማን? የስዋ። ኦኬ፣ ሰርች ሰርች ሰርች ፎር የስዋ። ኖ፣ ኖ፣ ናቲንግ

ምንድን ነው የስዋ? ሰርች እናድርገው። ይህንደን አሁን ደግሞ ቁራን ላይ ቁራን ሰርች ላይ ምንድን ነው የምናደርገው? ኢሳ ኢሳን ነው የምንፈልገው። እይሳን እንፈልጋለን። ወርድ ሰርች ያነ የስዋ የሚል የለም ብሏል። የስዋ የለም። ታዲያ ምንድን ነው

ይህንን እንቀይረው። ምክንያቱም ከላይ ሰርች ላይ ማንን አስቀምጧል? የስዋ ይሄ ኢሳ። ኦኬ፣ ቆይ ትኛውን ናጥባት። ኦኬ፣ ኢሳ ኢሳ፣ ይሄ ነው ኢሳ ነው። ዋይ ዋይ ስናት። ኦኬ፣ የሆነ የሰርቺንግ እንትን አለበት እና ኢሳ በቁርአን ላይ ሞልቷል። ንደን ዋናው ቁራን ይሄው እንደገና ሰርች ማን ክሊር ሰርች ን ሰርች ኢሳ ኢሳ ኢሳ ሄብ ሰላሳ አራት ይቀጥላል። ከሰላሳ አራት ጀምሮ ይቀጥላል። ስለዚህ ቁራን ላይ ያለው ኢሳ የሚለው መጽሐፍ ቅዱስ ላይ ያለው የስዋ አይደለም። እኛ ምናምነው የስዋ አልመሲህ ነው። እነሱ የሚያምኑት ኢሳ አልመሲህ ነው። የመሐመዱ የፎ የሐሰቱ የሐሰቱ መሲህ፣ የሐሰተኛው መሲህ ኢሳ አልመሲህ ነው። ኢሳ አልመሲህ ነው። እውነተኛው የኛ መሐመድ ሳይመጣ የነበረው በወንጌል የታወጀው አረቦች የሚያውቁት የስዋ አልመሲህ ነው። የስዋ አልመሲህ ኢየሱስ ነው። ኢሳ እነሱ ኢየሱስ ብለው ያሉት ውሸት ነው። ስለዚህ ለምንድን ነው ኢሳ የሚለውን እንመልከት። አሁን ኢሳ የሚለውን ትርጉሙን እኔ ይሄው ይሄ ሮብ ክርስቲያን ይባላል። አረበኛ አረበኛ የተወለደበት ቋንቋው ነው። አረሚክ ጌታ ኢየሱስ የሚናገር የነበረውን የአረማውያን ቋንቋ ይችላል። ስለዚህ ይሄ ሊሳን አልአረቢያ ስንስ ነው። ትንሽ ኦሪጂናል ኔሙ የስዋ ነው የስዋ ነው እኛ የምናውቀው እነሱ ግን ወስደው ምን አረጉት? ይሄውነት ይሄ የድሮ ልሳን አልአረቢያ ተብሎ እንስማው ልሳን አልአረብ ተብሎ የሚጠራው የክላሲካል ወይም የጥንት ዲክሽነሪ ይህን እናገኛለን። የኢሳ ትርጉም ምን እንደሆነ የአረቦች ታንግ ወይም የአረቦች ልሳን

የካሜል ዩሪን ወይም ደግሞ የግመል ሽንት ወይም የያንግ ወጣት የሆነ ሆርስ እንትን ሽንት፣ ያ ዘሩ ያለበት ሽንት ዘሩ ያለበት ሽንት ነው። ኢሳ ማለት ቀደም ስናይ፣ ኢየሱስ ማለት ምንድን ያልነው? መድኃኒት፣ ህዝቦችን ስለሚያድናቸው ምን ትላለህ? ኖ ኖ ማለት ትችላለ አንተ የራስን፣ ምክንያቱም እንትን ያልክን ህዝቦችን ከኃጢአት ስለሚያድናቸው ማን ብለ ትጠረዋለ? የሱዋ የሱዋ መሐመድ ግን በካይ ስለሆነ አታላይ ስለሆነ አጭበርባሪ ስለሆነ የሰይጣን እረኛ መልእክተኛ በመሆኑ ያንን ስም ወስዶ ምን አለው? እንደዚህ አይነት ቆሻሻ ትርጉም ሰጡ። ምንድን ዋተር ሴመን ሴመን ሴመን ማለት የወንድ ዘር ማለት የወንድ ዘር ያለበት ውሃ ፈሳሽ ሴመን ኦፍ ስታሊየን ያንግ ሆርስ ኦር ካመል ካመል ማለት እንቀጥል። ታዲያ ከዚህ ምን ትረዳላችሁ? እስላም ማለት የሰይጣን ድርጅት ነው። ሰይጣን የገነነበት ድርጅት ነው። ነው እና የስዋ አልመሲህን የስዋ የስዋ አልመሲህ ይህንን ሰም ቀይሮ ምን አረገው? የሆርስ የምናምንቴ ቆሻሻ አረገው። ስለዚህ ዛሬ ከዛሬ ጀምሮ ማንም ኢየሱስ የእኛ እናምንበታለን ቢል ውሃ ጠጣበት ነው አጭበርባሪ ህዛ የምታጭበረብረውን አጭበርበር እችነን እችነን ስክሪንሻት ይዛችሁ ይዛችኋት ኑሩ። እች በቃ ስክሪንሻት አድርጉና ስጡት ሊያጭበረብር ሲመጣ መርዘኛ ነበር። ምክንያቱም ይህ ይሄ የሰይጣን እንትን ነው። ወደ ላይ ላርገው እንድታዩት እንድታዩት ያው ስክሪንሻት ስክሪንሻት ይሄ ነው። በውኑ አያችሁ? ኢየሱስን ሊረግም የመጣ ኢየሱስ ኢየሱስን ሊረግም የመጣ ምንድን ነው? መልእክተኛ ነው መሐመድ? ምንም አይደል መሐመድ ምንድን ነው? ኢየሱስን ሊረግም ኢየሱስን ሊጥል የመጣ የሰይጣን መልእክተኛ ነው። እዚህ ላይ ይሄ ነው እንግዲህ ስለዚህ እኛን ኢየሱስን እናውቃለን ሲሉ ውሃ ጠጣ ብለው ውሃ ጠጣ። ይኸውልህ፣ ይሄ የሰይጣን አንዱ የሰይጣን ፈረስ ይኸው። ስሙት እንስማ። አንድ ጓደኛዬ ፍሮም ኤኳዶር ከኤኳዶር በላቲን አሜሪካ ልኮኛ ልኮልኛ ን ክርስቲያን ነው።

ስለዚህ ነቢዩ ሙሐመድ ስለ ኢየሱስና ስለ ክርስቲያኖች ያለው ምንድን ነው? ንገረኝና ወደ እስልምና እንድገባ። ማን ሙሐመድ? ስለማን? ስለኢየሱስ እና ስለ ክርስቲያን ክርስቲያኖችም እኛ ነስርዩን አይደለንም መሲዩን ነን እኛ እኛ ራሳችን ክርስቲያኖች መስህዩን ነው እንጂ የምንባል ናዝርዩን ተብለን አንታወቅም። ሁሉ ነገር በእስልምና በቃ የተውሸት ነው። ሁሉ ስም እንኳን ስማችን ክርስቲያን ነው የምንባለው፣ እሱ የሚለው አይደለም ነው። ያ መጥምቁ ዮሐንስ ዮሐንን ማሜዳን ማሜዳን መጥምቁ ዮሐንስ በአረበኛ ዮሐና ማሜዳን ይባላል። ቀይሮ ያህያ አለው። ያህያ ምንድን ነው? እናቱ አላወጣችው፣ አባቱ አውቀው፣ አረቡ ማንም አውቀው፣ ማንም በዛ ሰው እና ሊቫ ነው። ይሄ ወገኖች እሺ፣ እንስማ። ኢየሱስ ስለ ኢየሱስ የተናገረዋለን ወይ ይሄ ተመልከቱት የውሸትንትን

ብዙ መናገር እንችላለን እና በትልቅ እንትን እናታለዋለን። ነው እስላምን ይቀበላል ኢየሱስ ሚባል የለም። ነሱ የስዋ አልመሲህ ነው ኢየሱስ ክርስቶስ የነሱ ደግሞ ኢሳ ነው። ኢሳ ደግሞ ትርጉሙን አይታችሁታል። ስለዚህ ይህንንን ሸራ አድርጉ፣ ሳብስክራይብ አድርጉ። በቁርአን ውስጥ በሀዲት ውስጥ በምንም በሙስሊሞች ውስጥ የስዋ አልመሲህ ወይም ኢየሱስ ክርስቶስ የሚል የለም። በእነሱ ያለው ኢሳ አልመሲህ ነው። ኢሳ አልመሲህ የውሸት መሲህ ነው። ጌታ ተናግሮናል በማቴዎስ ሃያ አራት ላይ ተጠንቀቁ፣ አጭበርባሪዎች ይመጣሉ ስሜን በስሜ ነው የሚመጡት፣ የውሸት ስም ይዞ እኮ ነው እና መሐመድ አንዱ ቁንጮቸው ነው። የአታላዮች ነቢይ ቁንጮ መሐመድ ነው። ስለዚህ ወገኖች ስራ አለብን። ስራችንም ማጋለጥና የጨለማውን እንትን ሰዎች ብርሃን በብርሃን እንዲሆኑና ኦ፣ ይሄ አታላይ ነው ብለው እንዲቆሙ። ስለዚህ ኢሳ የውሸት ነው፣ ኢየሱስ የእውነት ነው። እነሱ ኢየሱስ የሚሉት የተበከለ የተበረዘ መርዝ ነው። ይሄ ሌባ ይሄ ሌባ ይሆነው አጭበርባሪ ነው። ማያውቅ አይምሰላችሁ፣ ይህን ሁሉ እያነበበ ማያውቅ ኢሳ መሆኑን ጠፍቶት አይምሰላችሁ። ግን የተሰራ የተዘጋጀለት ለዚህ ለጥፋት ስለሆነ ነው። እነዚህ ሌቦች ናቸው፣ አትስሙ። የዛሬው እዚህ ላይ እንጨርሳለን። ፕሊዝ ሸር ላይክ ሳብስክራይ ይሄን ፕሊዝ ሸር ላይክ ሳብስክራይብ። ያ አንተ መሳደብ እሺ፣ ዙሬ እመጣለሁ። ይሄን ይሄን እንትን ስለሚል ዙሬ እመጣለሁ በሁለት ደቂቃ ይሄን ልጨርስልህ።